እንግዲህ ሰይዶ በለቀቀው ቪዲዮ ትናንትና አይተን ነበር ማለት ነው። የመን ላይ ጎዳና ላይ ተኝቶ አይተናል። እሷ ደግሞ አንዴ ዱባይ ነኝ፣ አንዴ ኳታር፣ ኩዌት እያለች ነበር ማለት ነው። እንግዲህ ድራማው እንደቀጠለ ነው። አሁን ላይ ይሄ ነገር ድራማ ነው ማለት ነው። ምክንያቱም እኔ በጣም እውነተኛ ነገር ተጣልተው ምናምን መስሎኝ ነበረ፣ ግን ድራማ እየሰሩ ነው ማለት ነው ያሉት እና ምርጥ ድራማ ማለት ነው። ትችላላችሁ ብያችኋለሁ። እንግዲህ ሱመያ ያው ወደ የመን እንደሄደች አይተናል ሁላችንም የመን እንዳለች እና የመን ላይ ነኝ ብላ ቪዲዮ ለቃልን ነበረ። ከዛ በኋላ አሁን ደግሞ ትናንት ሰይድ እንደዛው ቪዲዮ ለቆልን ነበረ የመን ላይ ነኝ ብሎ ከዛ ግን ሰይድ የመነኝ ብሎ ቪዲዮ ከለቀቀ በኋላ ሱመያ ወደ አዲስ አበባ ገብታለች አሉ። ዛሬም ቪዲዮ ለቋል ማለት ነው ሰይድ ሱመያ ወደ አዲስ አበባ ገብታ ናዝሬት ሄዳ አዩን እየቀጠቀጠቻት ነው ብሎ ቪዲዮ ሰርቶ ነበር ማለት ነው። እንግዲህ ይኸው ዛሬ አዩም ሱመያም እሱን ተከትላ ቪዲዮ ለቀዋለች ማለት ነው። እንግዲህ ሱመያ ከየመን ከየመን ናዝሬት ገብታ ማስታወቂያ እናሰራቸዋለን ብለው እንግዲህ አዩንና አዩ በረኪና እና ያዩን ጓደኛ ማለት ነው እንግዲህ ሽንታቸውን እስከሚለቁ ድረስ እንጨት ባለው ማን ነው፣ ምስማር ባለው እንጨት አናት አናታችሁ ነው የሚለው ብላ የመጨረሻ ኃይለኛ አክተር ወጥቷታል ማለት ነው። ሱመያ ኃይለኛ አክተር ወጥቷታል። እና እንግዲህ አዩ በረኪና እና ጓደኛዋ ታስረው እንደዚህ የለፈለፉ የተሰቃዩ አይተናል። በወንበር ላይ በገዛ እጃቸው ወንበር አውጥታ በገዛ እጇ ታስራ እንግዲህ ያው ሽሮ ድንፋታ ከሳት ውስጥ ከምትወርድ ነው ይባላል እና ከትናንትና ወዲያ በጣም እየተሳደበች በጣም እየዛተች በጣም በቃ እንደ መወል ወያ ዘቅዝቄ የማዳምን ቤት ነው ሞሎ ጉልብሽ እያለች ቪዲዮ ሰርታ ነበር ማለት ነው ለአዩ ለእንትና ማለት ነው ለሱመያ ሱመያ እንግዲህ በዝምታ ያው ስራዋን እየሰራች ነው ማለት ነው ሰላም ሰላም ወደ የተከበራችሁ የእኔ ቤተሰቦች ወዲ ኢትዮጵያውያን እና ኤርትራውያን አድማጭ ተመልካቾቻችን እንዴት ናችሁ? ዳና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ቤተሰቡን እንላለሁ። ነባር ቤተሰቦቹ ደግሞ እንደዛው እንደተለመደው ላይክ፣ ሼር ያደርጋችሁ አበረታቱ። እንግዲህ ሱመያ ያው ናዝሬት ገብታ እንደዚህ እያመሰችሁ ነው ማለት ነው ሰይዶ ደግሞ በዛ በየመን ሆኖ እንግዲህ እኔ የመን ገብቼ የመን ነኝ ስላት እሷ ወደ ናዝሬት ሄዳ አዩን እየቀጠቀጠቻት ነው ብሎ ቪዲዮ ሰርቷል። እሱ ማለት ነው በጣም ነው እንግዲህ የገረመኝ ማለት ነው። እኔ ሱመያ በዚህ ልክ እንደዚህ ናት ብዬ ለመናገር ከባድ ነው። እንግዲህ አቶ ሰይድ እዛ ባለበት ሰዓት እሷ እንግዲህ ናዝሪት ገብታ ያው እንደምታዩት አዩ በረኪናን ሽንታቸውን ወንበር ላይ እስከሚለቁ ድረስ ተቀጥቅጠዋል ማለት ነው። እንግዲህ ያኔ አልተመቱም፣ ግን ያው ማስፈራሪያ ነው የተሰጣቸው። ግን ማስፈራሪያው ሽንታቸውን እንዲሸኑ አድርጓል ማለት ነው። ትቺ ያለሽ ሁነት፣ ትቺ ያለሽ አይ ማነሽ ስሙየ ማለት ትቺ ያለሽ የመጨረሻ እኮ የንተን የምን የምን አክተር ልበልሽ? የምን ነው ይሄ? ወይኔ ድራማ ላይ ምን አክተሮች መስለሽ? አልኮ ነቴ ነው ማለትሽና በቃ አሪፍ አሪፍ አክተር ወጥቶሻል። በነገራችን ላይ ልጆችሽን ማን ይዞልሽ ነው? ነው በቃ ግን ያው እንደዚህ እንደዚህ አይነት ነገር ላይ ሰው ራሱ አይጣጣም። ደስ ይላል ማለት ነው እና ለማንኛውም ትቼያለሽ ያለሽ ብዬሻለሁ። ንግስት ሱመያ፣ እውነትም ንግስት ሱመያ እና ያው በጥፊ እንደዚህ በጥፊ አጠናግረሻት መምጣትሽ እራሱ በጣም ጥሩ ነው። ከዚህ በኋላ ምንድን ነው ያለቻቸው እንግዲህ ዛሬ ምንም ላላረጋችሁ እችላለሁ። በገዛ ቤታችሁ ገብቼ እንደዚህ እያደረኳችሁ፣ መንገድ ላይ ደግሞ ምን እንደማደርጋችሁ አታውቁም እና ከአሁን በኋላ ስሜን እንዳጠሩ ይቅርታ ጠይቁኝ ብላ እራሷን በራሷ ይቅርታ አስጠይቃቸው። እንግዲህ ሁለቱንም ማለት ነው። ይቅርታ አስጠይቃ አዩ በረኪናም ይቅርታ፣ በቃ ካሁን በኋላ ስምሽን አላነሳም ስምሽንም አልጠራም ብላ እንግዲህ ያው ይቅርታ ጠይቃለች ማለት ነው ለሱመያ። እንግዲህ ነገ ደግሞ ምን እንደምትል አናውቅም። ምክንያቱም እሷ አታመጣው የለሽ ናት ስሟ እና እብድም ስለሆነች የሆነ አብሯት ያለ መንፈስም አለ መሰለኝ። እና ነገ ደግሞ ምን እንደምትል አይታወቅም። ወይ ዕቃም ዘርፋው ወጥተዋል ትል ይሆናል። የእሷ ነገር አይታወቅም እና እንግዲህ ሱመያ ደግሞ ነገ እርግጠኛ ነኝ ነገ የምትለቀልን ቪዲዮ ሱመያ የመን ነኝ ብላ ቪዲዮ ትለቀልናለች፣ ጠብቁ ማለት ነው። የመን ላይ ነኝ ብላ ደግሞ ቪዲዮ ትለቃለች ማለት ነው። በጣም ይገርማል። እንጃዎች አላቅም። እንግዲህ ያው በዚህ ልክ እንደዚህ ትቀጣታለች ብዬ አላሰብኩም ነበር፣ ግን ድራማው በጣም ምርጥ ድራማ ነው። በርቱ ሰይድ ራሱ ምርጥ ተዋናይ ወጥቶታል ማለት ነው እኔ ከልቤ ነበር ያዘንኩለት ለካ እነሱ ድራማቸውን እየሰሩብን ነው ለማንኛውም አሪፍ ነው ይመቻችሁ ለእኛም ያው አይዲያ እያመጣችሁልን ነው ግን ደግሞ አንዳንዶቻ በመሆናችን የበፊቱንና የአሁኑን እንትናችሁን ስናይ ስፋችን በጣም ተጎዳ ልጆች አለን ማለት ምክንያቱም እናንተ ፍቅር የሆናችሁ ባልና ሚስት ነበራችሁና ዛሬ ላይ እንደዚህ የሆናችሁት የእውነት መስሎን ትንሽ ግር ብሎን ነበረ ግን ያው እንግዲህ በዛሬው ቪዲዮ ድራማ እንደሆነ አይተናል ማለት ነው። አንደኛ ዛጋ ቁጭ ብላ አዩ በምትንጣጣው ነገር ያስታውቃል ማለት ነው። ምክንያቱም ተመካክራችሁ ያደረጋችሁት ነገር መሆኑ በደንብ ነው። በተለይ አዩ ስትታሰር ምናምን ዛጋ በደንብ እንትን ይላል ማለት ነው። ያስታውቃል። ምክንያቱም ይሄ እንጃ አላውቅም፣ እንዴት ነው እንደዚህ አይነት ስራ እንትን የሚለው እና ይህ እንግዲህ ተመካክራችሁ ያደረጋችሁት ነገር ስለሆነ አሪፍ ነው። እንግዲህ ለዩቲበሮች በጣም ምርጥ አይዲያ ነው፣ ለእኛም ያመጣችሁልን ጥሩ ነው እና በርቱ እንላለን። በዚሁ ቀጥሉበት። ሱመያ ምርጥ አክተር ወጥቶሻል። በዚህ አጋጣሚ ኃይለኛ አክተር መሆን ትቻያለሽ ማለት ነው። ሌላው እንግዲህ ለዚህ ቻናል አዲስ ሲሆናችሁ መቼም ዩቲዩብ ላይ መልካም ነገር የእውነት ነገር አገኛለሁ ማለት ዘበት ነው። በቃ በእውነት እውነት ላይ ይሰራሉ ብላችሁ የምታስቧቸው ሰዎች ራሱ ውሸታሞች ናቸው። በጣም ነው የሚገርመው። እና ብር በዚህ ልክ አጨልሎታል ህዝቡን፣ በተለይ ዩቱበሮችን በዚህ ልክ የዩቱብ ብር አጨልሎታል ማለት ነው። እና እነሱ ጨልለው እኛንም አጨለሉን ማለት ነው። እና ተመልካቾች ራሱ አብረን ጨልለናል ለማንኛውም ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁኝ አበረታቱኝ እላለሁ ነበር። ቤተሰቦቼም እንደዛው እንግዲህ ሱመያ በርች እላለሁ። ንግስቲቱ በርች ማለት ነው። በጣም ሀይለኛ ድራማ ሰራተኛ ነሽ እና አሪፍ ነው። ይሄ ሁላ ቅንብር ድራማ መሆኑን አላወቁም። ዛሬ ነው የነቃሁት። እውነት እስከዛሬ ተምሬ ነበር። እንደዚህ መሆንሽ በጣም አሳዝኖኝ ነበር ማለት ነው፣ ሱመያ። አሁን ግን የሆነ ውስጤ በጣም ተጠራጥሯል ማለት ነው። እና ለማንኛውም ሰላማችሁ ብዝት ትርፍ ይበል። ነገ ደግሞ የመነኝ ብለሽ ቪዲዮ እንድትለቅልን ጠይቅሻለሁ ማለት ነው። ባይ ባይ ባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።